15 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከመረሳቸው ታሪካዊ ክንውኖች አንዱ እናስታውሳለን። ህዳር 15 ቀን 1967 ዓመተ ምህረት በሰሜን ምስራቅ ኢትዮጵያ በአፋር ክልል ፀሐያማ ሜዳ ላይ ታሪክ ከታላላቅ ሚስጥሮቹ አንዱ የሆነውን የሉሲ ወይም ድንቅነሽን ቅሪተ አካል ማግኘቱ የተበሰረበት ዕለት ነው። ሩቅ በሆነው የሃዳር አካባቢ የቅሪተ አካል ባለሙያው ዶናልድ ጆሐንሰንና ቡድናቸው ስለ ሰው ልጅ ያለንን ግንዛቤ የሚቀይር አካል አገኙ። በኋላ ላይ ሉሲ የሚል ስያሜ የተሰጣት ቅሪተ አካል ለሩቁ ያለፈ ታሪካችን ቁልፍ ክስተትን ይዛ መጣች። ከ3 ሚሊዮን ዓመታት እድሜ ካለው ዓለም ጋር አገናኘችን። የሉሲ ግኝት እንደ ብዙ ሳይንሳዊ ጀብዶዎች ዓለም አቀፍ ትኩረትን አገኘ። የጥንት የሕይወት ፍንጮችን ለማግኘት በድንጋዮችና በደለል ውስጥ ይንከባለሉ የነበሩት ጆሃንሰንና ጓደኞቹ ከዛሬ 51 ዓመታት በፊት በዚህ ቀን ነበር ድካማቸው ፍሬ ያፈራው በዚያ አስደናቂ ጠዋት ጆሃንሰን በመጀመሪያ ሲታይ ተራ የሚመስሉ ቁርጥራጮችን አስተዋለ ነገር ግን አንድ ላይ ሲያሰባስባቸው ተራ ቅሪተ አካል እንዳልሆኑ ተገነዘበ በጊዜ ሂደትም የሉሲን 40 በመቶ የሚጠጋውን የአጽሟን ክፍል አገኙ ይህም በእንደዚህ አይነት ዕድሜ ላለው የሆሚኒድ ቅሪተ አካል ያልተለመደ ስራ ነበር ሉሲ ከመገኘቷ በፊት ሳይንቲስቶች ስለመጀመሪያዎቹ የሰው ልጆች በጣም የተወሰነ ማስረጃ ነበራቸው። ሆኖም በሉሲ አማካኝነት ስለ አመጣጣችን ጥልቅ ጥያቄዎችን መመለስ ቻሉ። ሰዎች ቀጥ ብለው መራመድ የጀመሩት እንዴት ነው? ቀደምት የሰው ልጅ ፍጥረታት ከተለዋዋጩ ሂደት ጋር እንዴትስ ሊላመዱ ቻሉ? ሉሲ ለእነዚህ እንቆቅልሾች መልስ ነበረች። የሉሲ መገኘት ከሳይንሳዊ ጥቅም በላይ ለኢትዮጵያውያን በሰው ልጅ ታሪክ ማዕከል የመሆን ኩራትን አላብሳለች። ኢትዮጵያም የሰው ዘር መገኛ መሆኗን ዓለም እንዲያምን አድርጋለች። የሉሲ ታሪክ ባለም ዙሪያ ወደሚገኙ የመማሪያ ክፍሎች፣ ሙዚየሞችና የሚዲያ ተቋማት ደረሰ። ግኝቱ ዓለም አቀፍ ትኩረት ወደ ኢትዮጵያ እንዲዞር አደረገ። የቡድን ሥራ ውጤትን የጽናትና የማወጉጉት ታሪክም ሆኖ መቀመጥ ችሏል። ጆሃንሰን ከባልደረቦቹ ጋር ረጅም ሰዓታትን፣ አስቸጋሪ ሁኔታዎችንና ስፍር ቁጥር የሌላቸው መሰናክሎችን በማለፍ ነው ይህን ሕያው የሆነ ታሪክ በሀገራችን ምድር የፈጸመው። ቁርጠኝነታቸው ቀላል የመስከ ጉዞን ወደ ሀያኛው ክፍለ ዘመን አስፈላጊ እንቅስቃሴዎች ቀይሮታል። ይህ ዕለት ታሪክ የሚሰራው በነገስታት በጦር ሜዳዎች ወይም በግዛቶች እንዳልሆነም አስተዋሽ ሆኖ ተቀምጧል። አንዳንድ ጊዜ ወደ ምድር በጥልቀት ለመመልከት በሚደፍሩና ያለፈውን ለማየት ባለሙ ሰዎችም ታምር ይሰራል። ኢትዮጵያን በዓለም የሰው ልጅ አመጣት ታሪክ ቁንጮ ላይ ያስቀመጣት የግኝት በሳይንስ በባህልና በዓለም አቀፍ ደረጃ ከፍተኛ አውንታዊ ተጽዕኖ አስገኝቷል። በዚህ ዕለት የዚህ ታሪክ መፈጸም ኢትዮጵያ በዓለም አቀፍ የሳይንሱ ማህበረሰብ ዘንድ ያላትን ደረጃ ከፍ አድርጎላታል። ይህ ታሪካዊ ክስተት ተመራማሪዎችን፣ የአርኪኦሎጂ ባለሙያዎችን እና ከመላው ዓለም የተወጣጡ የዩኒቨርሲቲ ምሁራንን የሳበ ነበር። በዚህም ምክንያት ኢትዮጵያ የሰው ልጅ ጥናትና ምርምር ማዕከል ሆናለች። ይህ ክስተት ኢትዮጵያውያን መሬታቸው ጥልቅ ታሪካዊ ጠቀሜታ ያለው መሆኑን ያሳየ ነበር ዘመናዊ ዜጎችን በሚሊዮን የሚቆጠሩ ዓመታትን ከሚዘልቅ ያለፈ ታሪክ ጋር ያገናኘ በመሆኑ የሀገሪቱን የታሪክ ሀብት ቁልጭ አድርጎ አስመልክቷል። ለዚያም ነው ድንቅነሽ የተሰኘው ሌላኛው ስም ለቅሪታ አካሉ የተሰጠው። ይህ ስሟ ኢትዮጵያውያን እንደ ማንነት አንድነትና ታሪካዊ ጠቀሜታ ምልክት አድርገው ክስተቱን መቀበላቸውን አንጸባርቋል። የሉሲ ወይም ድንቅነሽ ዓለም አቀፍ ዝና በጎብኚዎች ዘንድ ጉጉትን ፈጥሯል። የሉሲ ቅሪታ አካል የሚታይበት ብሔራዊ ሙዚየምም አስፈላጊ የቱሪስት መስህብ መንደር ሆኗል። ይህ ታሪክ የጨመረው ትዕይንትም የምጣኔ ሀብቶችን ጥቅም አስገኝቶ የኢትዮጵያን ባህላዊና ታሪካዊ የቱሪዝም ዘርፍን አጠናክሯል። ከአንድ ዓመት በፊት በአሜሪካ ኦሪዞና ዩኒቨርሲቲ የሉሲን አምሳኛ ዓመት የምስረታ በዓል ምክንያት በማድረግ በተካሄደው ሲምፖዚየም ላይ ፕሮፌሰር ዮሐንስ ኃይለሥላሴ እንዳሉት የሉሲ ግኝት ኢትዮጵያን በታሪካችን ዋና ማዕከል ውስጥ እንደ የመነሻ ምድር አስቀምጧታል ብለው ነበር። በሲምፖዚየሙ ከተለያዩ ዩኒቨርሲቲዎች የተወጣጡ ምሁራን የነበሩ ሲሆን አሁንም የታሪክ ዓለም አቀፍ ትኩረት እንዳላጣ ትልቁ ማሳያ ነው። ሉሲ ወይም ድንቅ ጭነሽ የድሮ ግምቶችን ውድቅ አድርጋለች። አንትሮፖሎጂስቶች በአንድ ወቅት ቀጥ ብሎ የመራመድ ችሎታ ከታላላቅ የአእምሮ እድገት ጋር አብረው እንደተለወጠ ያምኑ ነበር። ነገር ግን ዘጋርዲያን ጋዜጣ እንደገለጸው አጽሟ የእግር ጉዞ ቀደም ብሎ መምጣቱን ያረጋገጠ ነበር። ይህም በሁለት እግሮች መራመድ አእምሮ እድገት እንደሚቀድም ያሳያል። የጂኦሎጂ ባለሙያ የሆኑት ሬሞድ ቦኒፊሊ ማለትም በግኝቱ ውስጥ የመጀመሪያ ጉዞ አባል የነበሩት ሰው ግኝቱ ጥልቅ ትብብር እንደነበረው አጽንኦት ሰጥተው ነበር። የቅሪተ አካል ጥናት ባለሙያዎችን፣ የጂኦሎጂ ባለሙያዎችንና የአካባቢውን የኢትዮጵያ አጋሮችን አንድ ላይ በማሰባሰብ ታሪክ መስራት እንደተቻለ ይገልጻሉ። በርካታ ምሁራን ሉሲን የሳይንስና የባህል ድልድይ አድርገው ይመለከቷታል። የግኝቱ መሪ የነበሩት ጆሃንሰን ሉሲስ ሌጋሲ በተሰኘው መጽሐፋቸው ይህ ቅሪታ አካለ መዝገብ ለተመራማሪዎች ስለ መጀመሪያዎቹ ሆሚኒኖች አናቶሚ ባህሪና እድገት በጣም ዝርዝር መስኮትን እንደሚሰጣቸው ገልጸዋል። የሉሲ ቅሪተ አካል የተለያዩ አስተሳሰቦችንና ክርክርን ቀርጿል። ይህንንም ዶናልድ ጆሃንሰን በመጽሐፋቸው ገልጸውታል። አንዳንድ ተመራማሪዎች በሰው ልጅ አፈጣጠር ላይ ቀደምት መሆኗን ይጠራጠራሉ። ሆኖም ግን በርካቶች የታሪኳን አስፈላጊነት ሳይክዱ ይህን ዕለት በልዩነት እያወሱት ቀጥለዋል። ሉሲ በአፋር አስቸጋሪ የአየር ሁኔታዎች ውስጥ የተለያዩ ዕውቀቶች ተጣምሮ ተገኝታለች። ይህ ግኝት ደግሞ ማን እንደሆንንና ከየት እንደመጣን ያለንን ግንዛቤ እንደገና የቀረጸ ግኝት ነው። ድንቅነሽ በአፋር በረሃ ውስጥ የተገኘች ቅሪተ አካል ብቻ አሳቶን በሰው ልጅ ታሪክ ውስጥ የኢትዮጵያን የማይተካ ቦታ የምታሳይ ሆና ተሰይማለች። አጥንቶቿ ዓለምን የሚያስታውሱ ድንበሮች ብሔሮች ወይም ስልጣኔዎች ከመፈጠራቸው ከረጅም ጊዜ በፊት የሰው ልጅ ስሮች በኢትዮጵያ አፈር ውስጥ እያደጉ እንደነበር አሳይተዋል። ግኝቷ ለሀገራችን ምድር አክብሮት እንደሚያስፈልገው ምስክር ነው። አለም የኢትዮጵያ መልክዓ ምድር ህዝቦቿንና ጥንታዊ ምድሯን በአግራሞት እንዲያደንቅ ማስገድዷል። ስለዚህ እንደ ሉሲ ያሉ ታሪኮች ብቅ ማለታቸውን ለማረጋገጥ አገራችን በምርምርና በትምህርት ላይ ኢንቨስት እንድታደርግ ይጠቁማል። ኢትዮጵያ የመነሻ ምድር ናት። አሁንም በርካታ ታሪኮች የተቀበሩባት የታሪክ ምድር። ዶናልድ ጆሃንሰን እና ቡድናቸው በሰሜን ምስራቅ ኢትዮጵያ አፋር ክልል የሜዳ ፍለጋቸውን ለማጠናቀቅ እየተዘጋጁ በነበረበት ወቅት በጉድጓድ ውስጥ አጭር እግር ጉዞ ለማድረግ በወሰነው በመሪው ጆሃንሰን አማካኝነት የተገኘች ሉሲ ዛሬ ታሪክ ሆናለች። ያ የመጨረሻ የዶናልድ እርምጃ ታሪክ የማይሽረው ህያው ክስተት መሆን ቻለ። በዚህ ታሪክ ውስጥ የአፋር ህዝብ ወሳኝ ሚና ተጫውተዋል። ሰራተኞችንና ሳይንቲስቶችን መርተዋል። ያጥንት ቁርጥራጮችን ጠቁመዋል። ቦታውን ለመጠበቅም ረድተዋል። የሉሲ ግኝት ሳይንሳዊ ስኬት ብቻ አልነበረም፣ በኢትዮጵያ መሬትና ህዝብ ላይ የተመሰረተ የትብብር ታሪክ ነው። ህዳር 15 ቀን 1967 ዓ.ም ምረት ኢትዮጵያ የሰው ዘር መገኛ ብቻ ሳትሆን ታሪክ ገና የሚታወቅባት ምስጢር ምድር መሆኗን አስታውሶን አልፏል። ሳምንቱን በታሪክም የሉሲ ቅሪተ አካል የተገኘበትን ይህን ዕለት እንዲያስታውሰ